ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ። ክቡራትና ክቡራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ ሁለት በጣም የሚገራርሙ መረጃዎችን አዘጋጅችላቸዋለሁ። የመጀመሪያው ኢራንና እስራኤል በጎሪጥ እየተያዩም ቢሆን የተኩስ አቁም ስምምነቱን መፈጸም ጀምረዋል ማለት ነው። ያ ከመሆኑ በፊት ፕሬዚዳንት ትራምፕ በስድብ በብልግና ስድብ ኤፍኤ ምናምን ኬ በሚለው ስድብ ነው የሰደቧቸው ሁለቱንም ሁለቱም ምን እንደሚያደርጉ አላቅም፣ በማለት እንግዲህ ከፕሬዚዳንት የማይጣበቅ ናትህ እንዲቱን የሚል አይነት ስድብ ተሳድበው ነው የኢራኑንም የእስራኤሉንም መሪ በመስደብ ሁለቱም እንግዲህ ወደ ነጥብ እንዲመጡ ለማድረግ ያደረጉት ስድብ ገብቷቸዋል ማለት ነው። ዞሮ ዞሮ እሱን እናያለን ግን በጣም የሚገርመው ይህንን የሰላም ስምምነት ምን ያህል ሊያዘልቀው ይችላል የሚለው ነገር ፍራጃይል እየተባለ ነው የሚገኘው። ስለዚህ ምን ያህል ሊያዘልቀው ይችላል የሚለው ነገር መሰረት የሚያደርግ ደግሞ ሌላ የወጣ መረጃ አለ። ይሄም ሾልኮ የወጣ መረጃ ነው። ይሄም ከሲኤንኤን እና ሌሎች ሚዲያዎች አሽልከው ያወጡት ከአሜሪካ የመከላከያው የስለላ ኤጀንሲ አለ ከዛ ለዋይት ሀውስ የወጣ አሰስመንት ነው። ያም አሰስመንት አሜሪካ ምን ያህል ኢፌክቲቭሊ ነፎርዶ ሳይቶችን እና ኢስፋሃን ሳይቶችን ደብድባለች የሚለው ውጤት በተመለከተ ለዋይት ሀውስ ያቀረቡት ዶክመንት ሾልኮ ወጥቶ ሚዲያዎች አሁን እየተነጋገሩበት ይገኛሉ። ስለዚህ በነዚህ ሁለት ጉዳዮች ላይ በጣም የሚገርም ቆይታ አድርግላቸዋለሁ። በዚህ አሁን በወጣው ምስጢራዊ ዶክመንት የተነሳ ሲታይ የውል ስምምነቱ ወይም የተኩስ አቁም ስምምነቱ እድሜው ሊያጥር ይችላል የሚለው ነገር ዶሚኔት እያደረገው ነው። የተኩስ አቁም ስምምነቱ በማንኛውም ሰዓት ሊሰበር ይችላል ፍራጅ አጃይል ነው የሚለው ነገር ዶሚኔት እያደረገው ይገኛል። ስለዚህ ከዛ አንጻር በደንብ አድርገን መረጃዎችን እናያለን። ለምሳሌ እዚህ ጋር የምታዩት የመረጃ እንደሚያሳየው ኢስራኤል ዋርነስ ካምፔን አገኒስት ኢራን ኢዝ ኖት ኦቨር አስ ሲዝ ፋየር ቴክስ ሆልድ በሚል ኢስራኤል እያደረገችውን ነገር በተመለከተ አቋሟን ግልጽ ስታሳይ ካምፔኑ አገኒስት ኢራን ኢዝ ኖት ኦቨር ከኢራን ላይ እያደረግን ያለነው ካምፔን እስካሁን አልተጠናቀቀም የሚል ማስጠንቀቂያ እስራኤል ለቃለች። እሱ ብቻ አይደለም። ለምሳሌ የእስራኤል ሚሊተሪ ቺፉ ዚጋ ሲናገሩ ሲግኒፊካንት ፌዝ ኢዝ ኦቨር በት ካምፔን አገኒስት ኢራን ኢዝ ኖት ኢራን ላይ ያለን ካምፔን አልተጠናቀቀም። ነገር ግን ሲግኒፊካንት ፌዙ ወይም ደግሞ አስፈላጊው ፌዝ ተጠናቋል የሚል መግለጫው ኦልሞስት ለሚዲያ ውጭ ይህን ሀሳብ ሰጥተዋል። በጣም ብዙ ከዚህ ጋር ተያይዞ የሚነገሩ ዜናዎች አሉ፣ ተያያዥ የሆኑ ሶ ሁሉም መረጃዎች የሚያሳዩት በትክክለኛ ቀጣይ ያለው አካሄድ ጥንቃቄ እንዲኖረው ነው። ፕሬዚዳንት ትራምፕም ኢስራኤል ኖት ቱ አታክ ኢራን አስ ፍራጃይል ሲዝቫይር ሆልድ እየተባለ ይነገራል። በማንኛውም ሰዓት ሊሰበር የሚችለው የተኩስ አቁም ስምምነት እንዲጸና ለማድረግ እስራኤል ኢራንን ማጥቃት የለባትም የሚለው የፕሬዝዳንት ትራምፕ ማስጠንቀቂያና ሌሎች ጉዳዮች ተያይዘው እዚህ ጋር የተነሱ ይገኛሉ። እንግዲህ በደንብ አድርገን ወደ ፕሮግራሙ እንግባና ላሳያችሁ፣ ውድ ቤተሰቦቼ ያለውን ነገር በትክክል በውጤቱ እንመለከተዋለን። መልካም ጊዜ ሆንላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ስ አ ጉድ ኒውስ መልካም ዜና ነው። ትራምፕ ለራሱ ጉዳይ ሲል ኦልሞስት የኔቶ ስብሰባ ላይ ዛሬ ማክሰኞ ከትላንትሞስ አሁን ስቀርጸ ወደ ሩብ እየሄደ ነው ምሽት ላይ ነው የቀረስኩት። ሶ ከእለተ ማክሰኞ ጀምሮ ኦልሞስት በኔቶ ስብሰባ ኔዘርላንድስ ለሁለት ቀናት ይቆያል። ያ ቀን ደግሞ በጣም ዲሳይሲቭ ሞመንት ነው፣ በጣም ወሳኝ ነው ለሱ እንደገና የሰላም ኖቤል ሽልማትን ለማሸነፍ ያለው ጉጉት እንደገናም ሌሎች የራሱ ጉዳዮች ታክለውበት ይህንን ሲስፋየር ወይም የተኩስ አቁም ስምምነት እንዲደረግ ጥረት አድርጓል። ሰውየው ያን በማድረጉ እንግዲህ ኢራን በአሜሪካ የጦር ጣቢያዎች ላይ ድብደባ ከፈጸመች በኋላ ወዲያው በቅጽበት ሰውየው ምላሽ መስጠት አልፈለገም። አስቀድሞ ድብደባ ከተፈጸመ በቀል አለው ብሎ ነበረ። ነገር ግን ምንም አይነት የበቀል ጉዳይ አልተመለከትንም። በዛም የተነሳ የሲስፋየር ታውጇል ተብሎ የተኩስ አቁም ስምምነት ተደርጓል ተብሎ ከኔታንያሁ ጋር በስልክ እንዳወሩ ተነግረዋል። ከዛ በኋላ የተኩስ አቁም ስምምነቱ ተደረገ ተባለ። ወዲያው ደግሞ ፈረሰ። በዛ ጉዳይ ወደ ኔቶ ስብሰባ ትራምፕ እየሄደ እያለ አሁን እዚህ ስክሪን ላይ እንደምትመለከቱት ለጋዜጠኞች የጋዜጣዊ መግለጫ በሰጠ ሰዓት ተሳድቦ ነው። ባይ ዘ ወይ፣ እዚህ ቦታ ላይ ስድብ ነው የተሳደበው፣ ኤፍ ብሎ ነጥብ ነጥብ ኬ፣ በብልግና እነዚህ ሁለት ሀገሮች የሚያደርጉትን አያውቁም በማለት እንግዲህ ከአንድ የዓለም መሪ ስድብ፣ የብልግና ስድብ፣ እናት እንዲቱን የሚል ስድብ አይነት ማለት ነው ከተሳደበ በኋላ ሁለቱም ሀገራት መሪዎች ገባቸው ማለት ነው። በጣም የሚገርም ነው። በስድብ ነው የገባቸው። ከዛ በተረፈ ደግሞ በእጅጉ በእጅጉ እማዝነው በእስራኤል ላይ ነው የሚለውም ንግግሩ እስራኤል ያው መሪዎቿ አሁን ባለበት ሁኔታ ትራምፕ በድብደባው ላይ አግዞናል ብለው የሚያስቡት የሚያምኑት ነገር ስላለ በፍጥነት ነው አክት ያደረጉት፣ ወዲያው ወደ ተግባር ገብተዋል። ስለዚህ ለጊዜው በጎሪጥ እየተያዩ የተኩስ አቁም ስምምነቱ ተደርጓል። ነገር ግን ምን ያህል ሊዘልቅ ይችላል የሚለውንም በመረጃዎች ታግዘን በዚህ ፕሮግራም ላይ እንመለከታለን። ፍራጃይል እየተባለ ነው ያለው፣ በማንኛውም ሰዓት እንክትልል የሚችል የተኩስ አቁም ስምምነት እንደሆነ እየተነገረ ነው ያለው። ስለዚህ ማንኛውም ስህተት አደገኛ የጦርነት ጫፍን ይለጥጣል ተብሎ እየተፈራ ስለሆነ በጎሪጥ እየተያዩ ነው የዚሁን የተኩስ አቁም ስምምነቱን ያደረጉት። ስለዚህ እሱን ምን ያህል ፍራጃይል ነው የሚለውንም ጭምር እንመለከታለን። ለዚህም የተባበሩት መንግስታት የጸጥታው ምክር ቤት እያደረገ ባለው ስብሰባ ላይ እስራኤል ዊል ሪስፖንድ ፎርስፉሊ ቱ ኤኒ ሲስፋር ቫዮሌሽን በማለት የተባበሩት መንግስታት እስራኤልን ወክለው ያሉት አምባሳደር ተናግረዋል። ስለዚህ ምንም አይነት የተኩስ አቁም ስምምነት ቢፈርስ እስራኤል በኃይል ትመልሳለች ወይም ደግሞ በጣም በጠንካራው ምላሽ ትሰጣለች የሚለውን ነገር በተመለከተ ግልጽ ዳኒ ዳኖን ይባላሉ፣ የእስራኤል አምባሳደር ለተባበሩት መንግስታት ማለት ነው። እንግዲህ ሳይድ ስ ካንትሪ ውድ ሪስፖንድ ፈርስ ኦፍ ኦል ቱ ኤኒ ቫዮሌሽን ኦፍ ዘ ሲዝፋየር ዳት ሃዝ ቢን ስትራክ ዊዝ ኢራን በማለት ተናግረዋል። ይህም በተመለከተም እንግዲህ ዳኖን የእስራኤል ኦፊሻልስ ያሉትንና ፕሬዚዳንት ዶናልድ ትራምፕ ያደረጉልንን የሚለውን ነገር አስተጋብተዋል፣ በምስጋና ማለት ነው። እንግዲህ ይህም በተመለከተ ሲታይ ይሄ ግጭት ምናልባት ፍራጃይል የሆነ ስምምነት ነው። በማንኛውም ሳል ሊደረመስ ስለሚችል ጥንቃቄ ያስፈልገዋል እየተባለ እየተነገረ ይገኛል። በማንኛውም መልኩ ሲታይ በእጅጉ በጥንቃቄ ሊያዝ የሚችል እንደሚሰበር ብርጭቆ የሚታይ አይነት የሰላም ስምምነት ነው። ማነው ተኩስ አቁም ስምምነት ነው። ገና በተኩስ አቁም ስምምነቱ በኋላ ብዙ አይነት ስምምነቶች ይፈጠራሉ ተብሎ ይጠበቃል። እነዚህ ስምምነቶች ካልተፈጸሙ ደግሞ አካባቢውን እንደገና ወደ ሌላ ጦርነት ተገዝቶ ሊመጣ ስለሚችል ጥንቃቄ ያለው አካሄድ ይጠይቃል ፕሬዚዳንት ትራምፕ ከዚህ ጋር ተያይዞ የመንግስት ቅየራን በተመለከተ ምን ያስባሉ ተብለው ወደ ኔቶ ስብሰባ እየሄዱ በአውሮፕላናቸው ላይ በነበሩ ጋዜጠኞች ጥያቄ ተጠይቀው ነበረ ለጋዜጠኞቹ በአውሮፕላን ላይ እየሄዱ ሲመልሱ ምንድነው ያሉት መንግስት ለመቀየር በኢራን መሞከል አካባቢውን ወደ በጣም ከፍተኛ ወደሆነ ኬኦስ ይዞት ይገባል። ስለዚህ እዛ ዙሪያ ላይ ብዙ ማውራት አልፈለጉም። ግን ኬኦስ አካባቢው ላይ ይዘው ይመጣል የሚለውን ግን አልካዱ። ከዛ በተረፈ ደግሞ እስራኤል ዊል ኮንቲኒው ቱ ዊክን ኢራኒያን አክሲስ ኤንድ ዲፊት ሃማስ በሚል ለታኔው ተናግረዋል። የኢራን አክሲሶቹን ወይም ደግሞ ጽንፎቹን ወይ የኢራን ፕሮክሲ ሆነው ውክልና ወስደው እየሰሩ ያሉ የጦር ኃይሎችን መደምሰሳችን ይቀጥላል፣ ሐማስንም ማሸነፋችን ይቀጥላል በማለት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቮድ ኢዝራኤል ል ኮንቲኒው ቱ ዊክን በማለት እነዚህን የኢራን ወዳጆችን በማዳከም ስራችን ላይ ደግሞ እንቀጥላለን የሚለውን ነገር አርገውታል። እንግዲህ ከዚህ ጋር ተያይዞ አካባቢውን አሁንም ቢሆን በጦርነት ስጋት ውስጥ መሆን እንዳይችል ለማድረግ ጥንቃቄ ይፈልጋል የሚለው ነገር በእጅጉ የተነገረ ያለበት ዜናዎች ግንባር ቀደም ናቸው። ኢራን አቺቭ ሂስቶሪክ ቪክትሪ ብለው ኔታንያሁ አውጀዋል። ኢራንም እንደዚሁ አሸንፈናል በሚል ሁለቱም ቪክትሪ ቪክትሪ ብለዋል ማለት ነው። ያለው ነገር በተመለከተ ነገሮችን በጥልቀት መመልከት እጅግ በጣም ወሳኝ ይሆናል። የሪል ስቴት ገበያን በፍጥነት የተቀላቀለው ዴምስ ሪል ስቴት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 ቀጠሮ ለማስያዝ በ0994 05209 ደውሉልን። ዲም ሲሪል ስቴት። ከዛ በተረፈ ውድ ቤተሰቦቼ እንግዲህ እየወጣ ዶክመንት አለ አፈትርኮ ወደ ወጣ የተነገረለት ያለ ዶክመንት ነው። በዚያ ላይ ብዙ ሚዲያዎች ቢቢሲንም ጨምሮ ሲኤንኤንም ጨምሮ ሌሎች ሚዲያዎች ይዘውት እየወጡት ያሉት ዜና ነው።

እየተነገረ ይገኛል። የስለላ ተቋማት መረጃዎች እንደሚያመላክቱት ከሆነ የአሜሪካ ባለፈው በትራምፕ የተደረገው ኢራን ላይ የተደረገው ድብደባ የኒውክሌር ፕሮግራሙን ሙሉ ለሙሉ ዲስትሮይ አላደረገውም፣ አላወደመውም በማለት እየተነገረ ይገኛል ማለት ነው። ዩኤስ ስትራይክስ ኦን ኢራንስ ኒውክሌር ፋሲሊቲስ ዲዝ ኖት ዲስትሮይ ኢራንያን ኒውክሌር ፕሮግራም አንድ ሀቭ ፕሮባብሊ ኦንሊ ሴት ኢት ባክ ባይ ማንስ አኮርዲንግ ቱ ኢንቴሊጀንስ ኤቫሉዌሽን በማለት እየተነገረ ይገኛል። ምናልባት ወደ ወራት ሊያራዝሙባቸው ይችላሉ እንጂ ሙሉ ለሙሉ አልደመሰሱትም የሚለው ዜና እየተነገረ ይገኛል። ከዚህ ጋር እንግዲህ ያለው አሰስመንት ሲነገር ዲቴልስ ኦፍ ኢኒሺያል ዳሜጅ አሰስመንት ፍሮም ፔንታጎን ዲፌንስ ኢንቴሊጀንስ ኤጀንሲ ዌር ሊክድ ቱ ቢቢሲ። ዩኤስ ፓርትነር ሲቢኤስ ኤንአዘር ሚዲያ ሊክ አርገዋል። መረጃው ሊክ አርገዋል። እንግዲህ ፔንታጎን ያደረገው አሰስመንት ነው። ይሄ የፔንታጎን የመከላከያ ስለላ ተቋም አለ፣ ኤጀንሲ አለ። በዛ ኤጀንሲ የተደረገ የስለላ ውጤት ነው፣ የስለላውና የግምገማው ውጤት ነው። የግምገማ ውጤት ምንድነው? ባለፈው ትራምፕ ያደረጉት ድብደባ ምን ያህል ኢፌክቲቭ ነው የሚለውን ግምገማ ከሰሩ በኋላ ሙሉ ለሙሉ አላወደመውም፣ እንዲሁ ምናልባት ወደ ወራት ሊያዘገያቸው ይችላል እንጂ ኢራኖቹን ሙሉ ለሙሉ ሊያወድመው አልቻለም የሚለውን መረጃ ለዋይት ሃውስ የቀረበው መረጃ ሾልኮ ለሚዲያዎች ወጥቷል። በዚህም የተነሳ ሚዲያዎች ይህን ጉዳይ በጣም በከፍተኛ ደረጃ እየለቀቁት ይገኛሉ። በዚህም ሲኤንኤንን ፕሬዚዳንት ትራምፕ ጠምደዋል። ሊዘጋ የሚገባው ሚዲያ በማለት እየተናገሩ ይገኛሉ። ዘ ዋይት ሃውስ ሳይስ ዘ አሴስመንት ኢዝ ፍላት አውት ሮንግ ኤንድ ኢስ ክሊር አቴምፕ ቱ ዲሜያን ፕሬዚደንት ትራምፕ ዋይት ሀውስ ደግሞ ከዚህ ጋር በተያያዘ የሰጠው ምላሽ ፍላውታ ሮንግደው ብለዋል። ይሄ በተለይ የፕሬዚዳንት ትራምፕን ስኬት ለማዘግየት ለማቀዝቀዝና ዝቅ ለማድረግ የተደረገ ዲሚያን ለማድረግ የተደረገ ነው በማለት ዋይት ሀውስ ምላሽ ሰጥቷል። ዜናዎቹ እንደሚያሳዩት ኢዝራኤል ኢራን ላይቭ አብዴት ላይ ነው ዩኤስ ስትራይክስ ፌይልድ ቱ ዲስትሮይ ኮር ፔስ ኦፍ ቴራን ኒኩለር ፕሮግራም በማለት ነው እየተነገረ ያለው ይህን በተመለከተ የተናገሩት ሶርሶች ሲያወሩ ዊ ዌር አሲሚንግ ት ዳሜጅ ወዝ ጎይንግ ቱ ቢ ማች ሞር ሲግኒፊካንት ዳን ስ አሰስመንት ስ ፋይንዲንግ በማለት ይገልጸዋል። ይሄ አሰስመንት ወይም የግምገማ ውጤት ከሚያሳየው ጋር ሲነጻጸር ቀድመን የነበረን ኢሜጅ ወይም ደግሞ የነበረን ስዕል አሲዩም ያደረግነው ከፍተኛ ዳሜጅ አምቶ እንደነበረ ነው

ዝቅ ያለ ግሬድ ይሰጠዋል ማለት ነው። ምክንያቱም እነዚህ ሁሉም ማለት ነው ኮርፒስስ አር ስቲል ኢንታክት በማለት እነዚህ መሰረታዊ የሚባሉት የኢራን የኒውክሌር ማብላያ ተቋማትና ቦታዎች እስካሁን ኢንታክት ሆነው ባሉበት ቦታ ጸንተው የተቀመጡ መሆናቸውን ጭምር መረጃው ያሳያል። አሰስመንቱ ከዛ ጨምሮ ኦልሶ ፋውንድ ዩኤስ ስትራይክ ሰይድ ኢራን የኒውክሌር ፕሮግራም ባ 6 ምናልባትም ከ3 እስከ ስድስት ወራት ያክል ወደፊት ቢገፋው ነው ወይም ቢያዘገየው ነው እንጂ ሙሉ ለሙሉ ሊያስቆሙ አይችልም የሚል ነገር ነው እየተነገር ያለው። በት ኢራንስ ስቶክ ፓይል ኦፍ ኤንሪችድ ዩራኒየም ዋስ ኖት ዲስትሮይድ ቴህራንስ ሰንትሪፉጅስ ሪሜይንድ ላርጅሊ ኢንታክት ዋነኛው የኒክሌር ማብላያ ስፍራዎቹ አሁንም ኢንታክት ናቸው፣ አልተነቃነቁም፣ ባሉበት ቦታ ነው ያሉት። ስቶክ ፓይሉ ማለትም የኡራኒየም ኢንሪችድ የሆነው እንግዲህ ወደ 70 ወደ 97 በመቶ ኢንሪችመንት ካለው ኡራኒየም ኢንሪች ካረገ ልክ ልክ የፈላ ምድር ቢባለው ወደ የፈላ ነገር ሲሆን ከአረቄ ጠላ ምናም እንደሚባለው ወደዛ ደረጃ ላይ የደረሰ ኢንሪችመንት ባለበት ደረጃ ላይ አቶሚክ ቦምብ ሊሰራ እንደሚችል ይታወቃል ማለት ነው። ስለዚህ ሪችመንቱ አልተነካም ነው፣ ኖ ዲስትሮይድ የሚል ነው እንግዲህ እየወጣ ያለው መረጃ። ይህም በተመለከተ ሲኤንኤን ቀድሞ መረጃውን ጠቁሟል። ኤርሊ ዩኤስ ኢንቴል አሴስመንት ሰጀስትስ ስትራይክስ ኦን ኢራን ዲድ ኖት ዲስትሮይ ኒኩሌር ሳይት በማለት ይዞት የወጣው መረጃ በደንብ ያሳያል። ይህን ኒኩለር ሳይት ሙሉ ለሙሉ ጥልቅ ገብቶ ማውደም አልቻለም በማለት በግልጽ አሳይቷል፣ ጥናቱ ማለት ነው። እዚ ጋር ያለው መረጃ ስታዩ በጣም ብዙ ነገሮች ከውስጡ ማግኘት ይቻላል ማለት ነው። ዋይት ሀውስ አክኖሌጅድ ኤግዚስተንስ ኦፍ አሴስመንት በት ሰድ ዲስአግሪድ ዲስ አሰስመንቱ እንዳለ ዋይት ሀውስ አምኗል። ነገር ግን ውጤቱን በተመለከተ ፍላት አውት ሮንግ ነው በማለት ገልጾታል ማለት ነው። ከዛ ውጭ ይሄ ክላሲፋይድ ዶክመንት ቶፕ ሲክሪት በሚባል እንደተቀመጠ በጣም ትልቅ ሲክሪት የሚል ከኢንቴሊጀንሱ ተቋም ወይም ከስለላው ኮሚኒቲ ወደ ዋይት ሀውስ የቀረበው ነገር ሾልኮ የወጣ እንደሆነ በደንብ ያሳያል። ሊኪንግ ኦፍ ዚስ አለጅድ አሴስመንት ኢዝ አ ክሊር አቴምት ቱ ዲሚያን ፕሬዚዳንት ትራምፕ ብለውታል። እንግዲህ የትራምፕ ስን ስራ ለማቀዝቀዝ ወይም ዝቅ ለማድረግ የተደረገ ነው የሚለውን የዋይት ሀውስም ወቀሳዚ ላይ ይገልጸዋል። እንግዲህ ኤቭሪዋን ኖስ ዋት ሀፕንስ ዌን ዩ ድሮፕ ፎርቲን

ፎርቲን፣ አስራ አራት ቦምቦች ናቸው በዛ ቦታ ላይ የተወረወሩት። ስለዚህ እንዴት አያውድምም? መውደሙ ግልጽ ነው በማለት ዋይት ሀውስ ይሞግታል። ነገር ግን ዶክመንቱ የሚያሳየው እንደዛ አይደለም። የተቀበረው ቦታው፣ የተቀበረው የፎርዶ ሳይት የተቀበረው በጣም በሩቅ ቦታ ነው። እጅግ በጣም ረጅም ርቀት ነው የተቀበረው። ባለፈው እኔም እንዳልኳችሁ ቀደም ብለን መረጃዎቹን ስናወራ ነበር። በግማሽ ማይል ያክል ወደ ስምንት መቶ ሜትር ያክል በጥልቅ የተቀበረ ቦታ ነው፣ ውስጥ ነው ያለው ስለዚህ በቀላሉ ሊወድም እንዳልቻለ ይነገራል ማለት ነው። ከዚህ ጋር ተያይዞ የወጣው ሌላኛው የእስራኤል አሰስመንት ታይቷል። የምስጢራዊ ዶክመንት የሚገልጸው ማለት ነው። በእስራኤል አሰስመንትም የአሜሪካ ስትራይክ ኦልሶ ፋውንድ ሌስ ዳሜጅ ኦን ፎርዶ ን ኤክስፔክትድ ከጠበቅነው በታች ሆኖን ነው ያገኘ ነው ብለዋል ማለት ነው። እስራኤሎቹ ይሄን አሰስ ያደረጉበትንም በምስጢራዊ ዶክመንቱ ላይ ተካተዋል ማለት ነው። ስለዚህ የፎርዶን ሳይት ሙሉ ለሙሉ አልጎዳውም። የሚል ነው ሀሳባቸው። ያ ማለት ምን ማለት ነው እንግዲህ ያልጨረስነው የቤት ስራ አለ የሚለውን ነገር በግልጽ ነው እዚህ ጋር የምታዩት። ስለዚህ በማንኛውም ሰዓት የሰላም ስምምነቱ ሊደፈርስና ወደ ጦርነት ይዟቸው ሊገባ የሚችልበት አንደኛው ምክንያት ይሄ ቦታ አልወደመም ሙሉ ለሙሉ ብለው ካመኑ ተመልሰው ለጦርነት ዝግጁ መሆናቸው አይቀርም። ስለዚህ ጥንቃቄ ያለው የሰላም ስምምነት ወይም ደግሞ ማን ነው የተኩስ አቁም ስምምነት መሆን ያለበት ተብሎ ይታመናል። የእስራኤል ኦፊሻልስ ኢዝራኤል ሚሊተሪ አክሽን ኤንድ ማልቲፕል ኒውክሊየር ሳይት ሴትባክ ኢራንን ኒውክሊየር ፕሮግራም ባይ ቱ ይርዝ ወደ ሁለት ዓመት ያዘገየዋል ብለው ነው የሚያምኑት። ግን ሪፖርቱ እንደሚያሳየው ለሚዲያ በገጽ ሲናገሩ ሁለት ዓመት ያክል ሊያዘገየው ይችላል በሚል ይናገራሉ። ነገር ግን በሪፖርቱ መሰረት ሲታይ ከሶስት ወር እስከ ስድስት ወር ያክል ቢያዘገያቸው ነው በሚል እየተነገረ ይገኛል ማለት ነው። ከዚህ ጋር ተያይዘው እንግዲህ ከወጡት መረጃዎች መካከል ዩኤስ ስትራክ ኢስፋሃን ዊዝ ቶማሃክ ሚሳኤልስ ነው የጠቀሙት። አሜሪካዎቹ ያንን በስተር ባንከሩን ቦምብ ሳይሆን ቶማሀክ የሚባለውን ሚሳኤል ነው የጠቀሙት። ያም ደግሞ ላውንች የደረገው ፍሮም ሰብመሪን ኢንስቴድ ኦፍ በስተር ቦምብ ማለት ተናግረዋል። ከሰብመሪን ከሰርጓጅ መርከብ ነው የኢስፋሃኑን በተመለከተ የደረገው ጥቃት የተወነጨፈው በማለት ውጤቱ ያሳያል። ኢስን ስለዚህ የኢስፋሀንም ዝቅተኛውን ቦታዎች ሰብሮ ያልገባበት ምክንያት ይሄ ነው። በስተር ቦምቡን አልተጠቀሙትም የሚል መረጃ ወጥቷል ማለት ነው። ፎርዶ ያውም የኢስፋሃኑ ከፎርዶ በጣም በጥልቀት ቦታ የተቀበረ መሆኑን ሁሉ መረጃዎቹ የግምገማ ውጤቶቹ አሜሪካ የዲፌንስ የመከላከያው የስለላ ተቋም ያወጣው መረጃ ሾልኮ ወጥቶ ለዋይት ሀውስ የቀረበው ሾልኮ ወጥቶ የሚያሳየው ይሄን እንደሆነ እናያለን ማለት ነው። ያውም የዚህ ኢስፋሃኑ ከፎርዶ በጣም በጥልቀት የተቀመጠ ነው። ስለዚህ እስከዛሬ ሲደረጉ የነበሩ ድብደባዎች ሙሉ ለሙሉ ቦታውን አላወደሙም የሚለውም ጭምር መረጃ ዜ ላይ ተካቷል። የኡስ ኦፊሻልስ ቢሊቭ ኢራን ኦልሶ ሜንቴን ሲክሬት ኒኩላር ፋሲሊቲስ ዳ ዌር ኖ ታርጌትድ ኢን ዘ ስትራይክ ኤንድ ሪሜን ኦፕሬሽናል አኮርዲንግ ቱ ቱ ሶርስስ ፋሚሊያር ቱ ደ ማተር። ከዚህ ጋር ተያይዙ ሲኤንኤን ያወጣው ያጋለጠው መረጃ እንደሚያሳየው በተለይ የአሜሪካ ኦፊሻልስ እንደሚያምኑት ኢራን ሌላ ሲክሪት ኒኩሌር ፋሲሊቲ እንዳላቸው ያምናሉ። ኢራኖቹ ከዚህ ውጪ የሲክሪት የምስጢር የኒውክሌር ጦር መሳሪያ ማብላያ ተቋማት እንዳላቸውና እነዚህም በጦርነቱ ላይ ታርጌት እንዳልተደረጉ፣ ኢላማ እንዳልተደረጉ ስቲል ሪሜንስ ኦፕሬሽናል እስካሁን እየሰሩ መሆናቸውን ጭምር ሶርሶቹ መጠቆማቸውን ሲኤንኤን ባጋለጠው መረጃ ላይ አሳይቷል ማለት ነው። ውድ ቤተሰቦቼ ዓለም እንግዲህ ያው የቁማር መንደር ናት። እንደሚታወቀው ቁማሩን የበላ ቁማሩን ያሸነፈ ጦርነቱንም ኃይሉንም ያሸንፋል። በዚህም የተነሳ ኦልሞስት ይህንን ጨዋታ በትክክል እየሰሩ ያሉት እነማን ናቸው? የሚለውን ነገር ማሰብና ማሰላሰል ያስፈልጋል። ይህን ቁማር እየበሉ ያሉት እነማን ናቸው የሚለውን ነገር ነው መሰረት የሚያደርገው፣ ማለት ነው። ስለዚህ አሁን ባለበት ሁኔታ ስንመለከት አጠቃላይ ነገሩ ያው በብዙ ድብደባ ውስጥ የቆየው ይሄ ቦታ አሁንም ሙሉ ለሙሉ አለመውደሙን በትክክል እንረዳለን። ያን ከተረዳን ደግሞ ቀጥሎ የሚኬድበት መረጃ በጣም ከባድ ውጤት ይዞ ሊመጣ እንደሚችል ይነገራል። ስለዚህ ምናልባትም የዚህ ሲስፋየር የተኩስ አቁም ስምምነት በማንኛውም ሳል ሊሰበር የሚችልበትን ነገር የሚያሳይ ነው የሚሆነው። ይህንን በተመለከተ በጥንቃቄ መፈተሽና ማየት እንደሚያስፈልግ መረጃዎቹ ያሳያሉ። ሁልጊዜ ለዓለማችን ሰላም ያስፈልጋታል፣ መረጋጋት ያስፈልጋታል። እግዚአብሔር ሰላሟ ነው፣ ክርስቶስ የተገለጠው የእግዚአብሔር ሰላም ነው። ስለዚህ ዓለም አምላካችንን ጌታችንን፣ እሱ መድኃኒት ዓለም ኢየሱስን ገፍትራ እምቢ ብላ ያለች ዓለም ሰላሟን ልታመጣችልም ሁልጊዜ ዋጋ እየከፈለች ትቀጥላለች። እኛም ደግሞ የዓለም ሰላም እጦት ለእኛም እንዳይተርፍ ሁልጊዜ መጸለይና መትጋት እንደሚያስፈልጉ ድ ቤተሰቦቼ መጠቆም ወዳለው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ ምርምርና ጋዜጠኛ አብይ ይልማ ሰላም ለዓለማችን፣ ሰላም ለኢትዮጵያ ይሁን። እውቀት ታላቁ እግዚአብሔርን ታከብራለች። የሪል ስቴት ገበያን በፍጥነት የተቀላቀለው ዴምስ ሪል ስቴት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 ቀጠሮ ለማስያዝ በ0994 05 0209 ይደውሉልን። ዲኤም ሲሪል ስቴት